አንዲት ሴት እኮ የአቡነ ተክለ ሃይማኖትን ዝክር እየዘከረች ሽፍቶች ተሰብስበው መጥተው የዚችን ሴትዮ ጠላ በጥብጠን እንጠጣዋለን ብለው ገቡ። ተው የአቡነ ተክለ ሃይማኖት ዝክር ነው፣ በቀኑ ከመጣችሁ ለእናንተ ጭምር ይሆናችኋል። ታላ አያ ይሆንም አሏት። ገባሬ ታምር አቤት አባቴ ተክለ ሃይማኖት አለ። ተው አይሆንም፣ እስቲ ያ የአባትሽ ያስጥልሽና ያለን አሏት። ወዲያው ምን አለች? ተክለ ሃይማኖት አባቴ ጠላውንም እኔንም ሰውረኝ ብላ ጸለየት። ስትጸልይ ጠላውም ተሰወረ፣ ሴትየቱም ተሰወረ። ኋላ ሽፍቶቹ በሙሉ እንደውር በዚህ እኮ ነበር የገባች በዚህ ነው እኔ እኳ አይቻት ነበር እያሉ እየተጋፏት እያለፉ ሳያዋት መልሰው ወጥተው ሄዱ። ይላል ሃይማኖት ላለው ሰው በሽፍታ መሃልም ተሰውሮ ይሄዳል። ጻድቁ እዮብ ዋሻ ገብቶ አይደለም ሜዳ ነው። ጻድቁ ሎጥ በአጠገቡ ሲኖር ሰው ሁሉ የሚኖርባት የሰዶም ምድር በሙሉ በኃጢአት የተሞላች ናት። ኃጢአትን ይሰራሉ። ኃጢአትን መስራታቸው ብቻ እንዳይመስላችሁ የገዛ ልጆቻቸውን በግብረ ሰዶም ኃጢአት የሚሰሩ ሰዎች ነበሩ። ኋላ መላእክት ወደ ሎጥ ቤት ሲገቡ ምን አሉ መሰላችሁ? እሱ ሰው መስለውት በእንግድነት ተቀበላቸው። ሚካኤልና ገብርኤል ናቸው። ከሎጥ ቤት በእንግድነት መጥተው ኋላ በእንግድነት ሲቀበላቸው ጎረቤቶቹ ከአንተ ቤት መልከኛ መልከኛ ሰዎች ገብተዋልና ኃጢአት እንድንሰራ ስጠን አሉት። ተመልከቱ ሎጥ ደግ ስለነበረ ምን አላቸው መሰላችሁ፣ አይሆንም። እሱ ሰው መስለውት ነው። ከፈለጋችሁ የእኔ ሁለት ሴቶች ልጆች አሉኝ እነሱን ልስጣችሁ አለ። ምን ያህል ደግ ሰው እንደሆነ ተቀበሉ፣ ተመልከቱ። እንግዳ አሳልፌ አልሰጥም አለ። አይሆንም ካልክማ እንግዳ በግድ እንገባለን ቤትንም እናቃጥለዋለን ሲሉ የሰዶም ሰዎች ጠቅላላ እውር ሆኑ ይለ እዚያ። በኋላ የሎጥ ቤት ጠፍቷቸው አይናቸው እየተድበሰበሰ እዚያው ቀሩ። ሚካኤልና ገብርኤል ሁለቱ መላእክት ሎጥን ይዘው ወደ ተራራው ሸሹ። እነዚያ በጉልበታቸው ተመክተው፣ በኃይላቸው ተመክተው፣ በብዛታቸው ተመክተው የሎጥን ቤት ሊያቃጥሉ የመጡት የሰዶም ሰዎች ግን እዚያ ውሳቱ ነው ቀሩ። እግዚአብሔር መሳሪያ ስለያዝን እግዚአብሔር ስለተሰበሰብን ብቻ የሚጠብቅ አይደለም። ከኛ ጋር ከሆነ ጠላቶቻችንን አይናቸውን እውር አድርጎ በጠላቶቻችን መካከል በሰላም እንድናልፍ ያደርጋል።